ስም ልጁ ድንበር ደርሷል፣ ነው ምልሽ። ሰላም ሰላም! ውድና የተከበራችሁ በመላው ዓለም የምትኖሩ የተደራያ ቤተሰቦች እንደምን አላችሁ? እኔ ያለው ፈጣሪ መስገን እንግዲህ ዛሬ ለየት ባለ ቪዲዮ ነው የመጣሁት ማለት ነው። ለተደራጅ አዲስ የሆናችሁ ሰዎች ደግሞ ቻናሉ ሰብስክራይብ በማድረግ ቤተሰብ ሆኑ። እንግዲህ ቤተሰብ የሆናችሁ ደግሞ ቪዲዮውን ላይክ፣ ሸር ማለት ጀምሩት ማለት ነው። እንግዲህ ዛሬ በጣም ጉድ የሚያስብሉ ቪዲዮዎች እና የሚያስቁ ቪዲዮዎች ነው ይዤላችሁ የመጣሁት። እውነቴን ነው የምላችሁ ውስጤ እናንተ ማየታችሁ ልክ እንደኔ ጉድ ትላላችሁ ማለት ነው። አሁን ወደ መጀመሪያው ቪዲዮ እንገባለን። መልካም ቆይታ፣ ፍረታ ዘና እያላችሁ እስከ መጨረሻ አብራችሁ ጠብቁኝ። ጉድ፣ ጉድ! አሁን እኔ ይህ ቪዲዮ ሳየው በጣም ነው ግራ የተጋባሁት ምክንያቱ ምንድን ነው? ከአንገቱ በላይ እንግዲህ እንደምታዩት ቪዲዮው የወንድ ሴት ነው ያለው። ነገር ግን ከአንገቱ በታች ያለው ሁሉ ነገሩ ከጡቱ ጀምሮ እስከ እጁ ምናምን ልብሱ ሴት ነው የሚመስለው፣ ወይስ ሴት ነው ወይስ እንዴት ነው? ይህ ወንድ ነው ወይስ ሴት ነው? እኔ ግራ የገባኝ ምክንያት ምንድን ነው? ከአንገት በታች እስከ ደረቱ ላይ ያለው ሁሉ ነገሩ እንዳለ ሴት ነች፣ ከአንገት በታች ያለው ማለት ነው። ይህ መቼም ቅንብር ነው ለማለት ይከብዳል። ቅንብር አይመስለኝም። ምስት እናንተን በደንብ ይዩትና ይህ ሰው ማለት ይች ሰው እነዚህ ሴቶች ማለት ይቺ ለመጥራት ራሱ ግራ ያጋባልና ይህ ቪዲዮ እንግዲህ አይታችሁ ሴት ነች ወንድ ነች የምለው በኮመንት ጻፉልኝ ምክንያቱም የምታቁት ሰዎች ካላችሁ ወይም የምታቋት ሴቶች ካላችሁ ሴት ነች ወንድ የምለው ያው ኮመንት ላይ ጻፉልኝ በደንብ ዩትና ያው ቅንብር ነው ለማለት ባጭሩ አይቻልም ምክንያቱም እንደዚ አይነት ቅንብር የለም ከአንገት በታች ያለው እንዳለ ሴት ነች ከአንገት በላይ ደግሞ የወንድ እንዴት ነው እስኪ እናንተም በደንብ ዩትና መልሱልኝ ምክንያቱም ለእኔ ግራ ስላጋባኝ ጉድ ስላስባላኝ ነው ማለት ነው። አሁን ደግሞ ወደ ቀጣዩ ስንሄድ፣ ያው እንዴት ነው በሚዲያ ላይ እንደዚህ ፈንት እስከምትበላ እንደዚህ አይነት ቪዲዮ መልቀቅ ማለት እንደ ድሮ ማፈር ምናምን የሚባል ነገር ቀረ ማለት ነው። እውነት ነው የምላችሁ እንዴት እንደሆነ ቪዲዮ ዊትና ኮመንትላቸው ማለት በኮመንት የምትሏቸው ነገር ካለ በሏቸው ማለት ነው። እኔ በጣም ነው ማለት ቤት ይህን ያክል መውረድ ምን አስፈለገ? ነው በሚዲያ ላይ እንደዚህ ፈንት እየበላ በጣም ይገርማል። ደግሞ ምን እያደረጋት እንደሆነ ህዋትና እንጃ አላውቅም። በቃ የለችም ባቸው ማለት ይህ ቪዲዮ ራሳቸው ነው የመሰጡት ወይስ ተሰርቆባቸው ነው? ያ ማለት እንደዚህ ያልክ መልቀቅ እንዴት ነው? ምን ከሚያስመለክ ፍቅር ነው እንዳትለው፣ ያው ታለንት እየበሉ ነው። ያው አይናቸው ራሱ ነቸው ነ ምናምን ነገር ነው በቃ ሚዲያ ላይ እንደዚህ ክብር ምናምን የሚባል ነገር የለም ማለት ነው። ማለት ለክብራቸው የማይጨነቁ ሰዎች ናቸው፣ ወይስ በድንገት ሳላስቡት ሌላ ሰው የወሰዷቸው ነው ምናምን እንዲያራ ነገር ግን ያው ጎድ ነው ጎድ ያስብላል። አሁን ደግሞ ይህ ምንድላላዎች እንዴት እንደመሆኑ እና እንዴት እንደሚያወሩ አሳያቸዋለሁ። እውነቴ ነው፣ ሬሊ አነጋገር ነው የምናገረው እና ለእኔ ያው እውነት አስመስሎታል። በጣም ጎበዝ ነው ማለት ነው የሞገስት ነሻሪ ነ የልጁን ብር አታስገቢለትም? ሴትየው ሴትየው የልጁን ብር አታስገቢለትም። ልጁ ድንበር ደርሷል ነው ምልሽ። አዎ፣ ለደረሰ ብሩን አስገቢለት። የጓደኞቹ ገብቶ፣ የሱ ብቻ ነው የቀረው። ዛሬ ማታ ይጫናሉ እያልኩሽ ነው። አዎ፣ ሴትየው አይሰማሽም? አዎ፣ ጓደኞቹ ጨርሰው አስገብተዋል። የሱ ብቻ ስለሆነ ዛሬ አስተካክሉ፣ ሌሊት ይጫናሉ እያልኩሽ ነው። አዎ ይሄ ስድ የሳውዲ ቁጥር ነው። የመን እና በየመን እና በሳውዲ ድንበር ላይ ነው ያለው። ስለዚህ ነገ ጅዳ ስለሚደርሱ ብሩን አታስገቢለትም። የእናትሽ እንትን ጥር ፊርጋ ፈጅ አልኩሽ ነው፣ እየነገርብሽ ነው። እኔ ደላላ ነኝ፣ ሐዋላ ነው ሥራዬ። የመጣበትና የጠየቅኩት እኔ ሀቅ ገንዘቤን ላቤን ጠፍ አድርጌ የሰራሁበትን ብሩን አታስገቢለትም። እኔ ማለት እነሱ የምሉት ነገር ነው እናገረው ጫት ያስገባሉ ለጣፋቸው እንደ ፍየል ይሞላሉ። በቃ አስገቢ ነው ገና ባህር ላይ ያለ፣ ያው ከሳውዲ ደንበርነን ወይ ደግሞ ያው ወደ ጅዳ ልገባ ትንሽ ነው ያቀረው ምናምን ይላሉ። እንግዲህ ያው እውነት ነው። አሁን ደግሞ እነዚህ ሽሮች እናያለን እሷ ላይ ፈረስ ላይ ነው ወይስ በቁመት? ስለ አንዳንዴ ያው ሴት ልጅ ትንሽ ከወንድ ልጅ ረዘም ስትል ትንሽ ይከብዳል። እና ለማንኛውም ረጅም ሚስት ያገባችው ሰዎች የሆነ ረዘም ያለች ጫማ ብታረጉ አሪፍ ነው። ሴት ልጅ አጠር ካለች ችግር የለውም ግን ሴት ከወንድ ልጅ ትንሽ ከፍ ስትል እንደዚህ ያክ ነው እና ይከብዳል። አንዳንዴ ቪዲዮ ስትሰሩ ባህላችን ባታባላሹት አሪፍ ነው ማለት ነው። ይህዋት እንግዲህ ችልጅ እንዴት ነው እንደዚህ ጭስ ይገባል ብዬ እኔ አይቼም አላቅም። ምክንያቱ ዩት በቃ ታች ስራዋ ፓንቷ እየታየ ነው። እስከ ታች ነው የምታይ በደንብ ዩት እና ስራዋ ውስጥ ስራዋ እስከምታይ እንደዚህ እንደዚህ አይነት ባህል የለም። ምክንያቱ ባህል ባታባላሹ አሪፍ ነው። አንዳንዴ ያው ቪዲዮ ስትሰሩ ትንሽ ለባሉ ብትጠነቀቁ አሪፍ ነው ማለት ነው። እዚህ ደግሞ ማሳያችሁ ያጋጥማል። አንዳንዴ ያው እንግዲህ በሰርግ ላይ በተለያዩ ነገሮች ዘፋኖች ያጋጥማቸዋል። ነገር ግን ያው ይሄ የምንስቅበት ፈታ የምንልበት ከጭንቀት የምንወጣበት ቪዲዮ ስለሆነ ያው ንሳቅበት ነው። ወይኔ ግን ምንሆነ ይሆን? ከዚህ ሁሉ ሰው ዝ ብለክ ስትወድቅ ምን አይነት ስሜት ነው የምትሰማ? እንጃ። አንዳንዴም እንደዚህ ዘፋኖች የተለያዩ ሰው በተሰበሰበበት ስንሆን ያው እራሳችን ጠብቀን ቀስ ብለን ብንጨፍር አሪፍ ነው፣ ልክ እንደዚህ እንዳንሆን ማለት ነው። የተለያዩ ሰርቦች ስትሄዱ ስትጨፍሩ፣ ምናምን ጠንቀቅ እያላችሁ በተለይ ያው በሳውዲ ላይ እንደዚህ ሰርግ ቤት ስንሄድ ከአቅም በላይ ነው እና ምንጨፍረው መሬቱም ስለማይመች ሆነ ውሃ ከፈሰሰ እንደዚህ ሰውዬ እንዳንሆን ያው ቀስ እያንዙ ብንጨፍር አሪፍ ነው። ይህ ሰውዬ እንግዲህ ያው ምን እንደዋጠው አላውቅም። ትወጅኛለሽ ሳምኝ ስ ሳምኞች ቀስ ቀስ ብለች በማለት እየተባሩ ታ ሳምኝ ስ በማለት መሳም እንግዲህ እንደዚህ ፈንት ያስወድቃል ማለት ነው። እንግዲህ ለመጀመሪያ ጊዜ በጣም ስፈልገው ነበር ማለት ነው መሳሙ። እዚህ ደግሞ ዜድና እስጢፋኖስ ነው ማነው የምባለው፣ እስትንያቸው እንደ በግሪ እያስባላችሁ በጣም ነው የሳቅሁት።

ቲክቶክ ላይ እንግዲህ ያው እንደምታየት ነው። እኔ እንጃ ቲክቶክ ላይ ይህን ያክል ያስቃልም ፈታ ያደርጋልም። ነገር ግን አንዳንዴ የሚያደርጉት ነገር በጣም ነው የሚያስቃይና ቅጣታቸው በጣም ነው የሚያስቃይ። እውነት ነው ናቸው። በመጨረሻ እንግዲህ ሴቶችም ወደ ወንዶች እየተቀየሩ ነው ናስ ለዛሬ የጀላችሁ የመጣሁት ቪዲዮዎች እነዚህ ይመስላሉ። እንደተዝናናችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ። ለቴድራያ በተሰብ ያልሆናችሁ ሰዎች በተሰውኑ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ወደ ሌላ ሰው እንዲደርስ አበረታቱን። እወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ። ቻው።